ገድለ አቡነ ሰላማ ከሳቴ ብርሃን ዘየካቲት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ፈናዊ በሆነ በእግዚአብሔር አብ ረዳትነት ተፈናዊ በሆነ በእግዚአብሔር ወልድ ረዳትነት አዳኝ በሆነ በእግዚአብሔር መንፈስ ቅዱስ ስጦታ የብፁዕና የቅዱስ የኢትዮጵያው ሊቀ ጳጳስ ሐዋርያው ማርቆስ ወንበር ደጋጎች በሚሆኑ በአብርሃና በአጽብሃ ዘመን ተገኝቶ የወጣ የአቡነ ሰላማ ዜና ገድሉን የትምህርቱን መጽሐፍ እንጀምራለን። ጸሎቱና በረከቱ ወዳጆቹ ከሚሆኑ ከምእመናንም ስዩማን ከሚሆኑ ከካህናት ፍጹማን ከሚሆኑ ከመነኮሳት ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። አባቶቼና ወንድሞቼ ስሙ ፍሬምናጦስ የተባለው የብፁ ቅዱስ አቡነ ሰላማ ያደረገውን ድንቅ ታምር በአይነ ህሊና አይነ ህሊና አይታችሁ በእዝነ ልቦና ስሙ ፍሬ ምናጦስ ማለት የሃይማኖት ፍሬ ለሰው ልጆች መድኃኒት የተባረከ ፍሬ በየአመቱ የሚያፈራ የበረከት ፍሬ ማለት ነው። እግዚአብሔርም ልቦናውን ከፍቶሎት አእምሮውንም እንደ ንጉሥ ሰለሞን ሰፊ አደረገለት። ሃይማኖትንና ሚስጢራትንም አበዛ። የብፁና የቅዱስ የተመረጠ ከሳቴ የብርሃንም ያቡነ ሰላማ ጥበቡና ተጋድሎም እንደ ባሕር አሸዋ እጅግ የበዛ ነው። ጥበቡም በስጋቤ ጥበብ አይደለም፣ በመንፈሳዊ በሃይማኖት ትምህርትና በተጋድሎ ነው እንጂ። እነሱም እጾም፣ ጸሎት፣ ስግደት፣ ትምህርት፣ ቸርነት፣ ርህራይ፣ ትዕግሥት፣ ፍቅር፣ ትህትና፣ ንጽሕና፣ ፈጣሪ ማምለክ፣ እግዚአብሔር መፍራት ናቸው። ልቦናው እነዚህን ታላላቅም ሥራዎችንም ተሞላ። ከሱምም የሚሸሽገውና የሚሰውረው የለም ሁሉም በፊቱ የተገለጠ ነው። ትምህርቱና እውቀቱም ከሰው ዘንድም አይደለም። ጥበቡ ሁሉ ከመንፈስ ቅዱስ ተምሯል እንጂ። ከዚህ በኋላ የቤተ ክርስቲያን ሕግና ስርዓት የሌላቸው የኢትዮጵያ ሰዎችም ኃጢያትም ተገለጠለት። እነሱም ክርስቶስን ከማመንም በስተቀርም ጥምቀትና ስጋ ወደሙን መቀበልም ልማድም አልነበራቸውም። ታቦትንም አዘጋጀትና ቤተ ክርስቲያን መስራትም አልነበረም። ከዚህ በፊትም ኢትዮጵያ ያዘነችና የተከዘች ነበረች። አስቀድሞም ከነበሩትም ኋለኞችም ከሆኑትም መካከል የእግዚአብሔር ነቢይና ሐዋርያ አልተላከምና ለሐዋርያት ግን ኢትዮጵያ ክፍላቸው አልነበረችም። ስሙ ፍሬምናጦስ ስም ለሚባል ለብፁዕ ለቅዱስ ለተመረጠ አቡነ ሰላማ ክፍል ሁናለች እንጂ ሌሎች አገሮችም ለነቢያትና ለሐዋርያት ክፍላቸው ስለሆኑ ከልዑል እግዚአብሔር ዘንድም ወደ እነዚያ ሀገርም ተላኩ። ነቢዩ ዳዊትም ነገራቸው በምድር ሁሉ ወጣ ትምህርታቸውምም ከጽንፍ እስከ ጽንፍ ድረስም እንዳለም ደረሰ እንዳለ ይህ ብፁዕና ቅዱስም የእግዚአብሔር ሰው የተመረጠ ከሳቴ የብርሃንም አቡነ ሰላማ በእግዚአብሔር ፍቃድ ከሀገሩ ተልኮ በኢትዮጵያ ሀገርም ሃይማኖትን ምሰሶና መሰረት ታላቅ ሐዋርያ ሆነ። ከዚያ በፊትም ክርስቶስን ከማመንም በስተቀር ነብዩ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንዳለ ልቦና ወደ ልዑል እግዚአብሔር የተቃና ነው እንጂ ነብይንም ሆነ የጥምቀትንም የቁርባንንም ስርዓትም ያገኘችበት ጊዜ የለም። እግዚአብሔር የህጉ ታቦትም በድንኳንም ነበረ ነበረችም እሷም ቅድስት ጽዮን ናት። የሀገር መጠጊያ፣ የነፍስ የስጋ መጠጊያ፣ አእምሮ ላጡት መጠጊያ ናት። ለህያዋንና ለሙታንም መድኃኒት ሀጣንንም ከነፍስ ቁስልም የምትፈውስ ናት። ያን ጊዜ ጽዮን በብርሃን ድንኳንም ነበረች። ከሴ ምጣ የሆነ የእሴ ልጅም የነብዩ ዳዊት ልጅ የሰለሞን ልጅ የሚሆን ሚኒሊክም ካመጣትም በኋላ በአክሱም አገር ቤተ ክርስቲያን አልተሰራላትም ነበር። ይችም ሀገርም ከዓለም አገሮች ሁሉ የሃይማኖትና የፅርቅም አገር ናትና የዚያ ሀገር ሰዎችም የከበሩና የሚራሩ ደጋጎች ነበሩ። ስለዚህ ጽዮን በውስጧ ትኖር ዘንድም ያችን አገርም መረጠቻት። የዚያች ሀገር አኗኗሯ ከሁሉ አገርም ይልቅ መልካም ነውና አምላክን የወለደችም በሁለት ወገን ድንግል የምትሆን ቅድስት መቤታችንም በዚያች ሀገር መኖርም ትወድ ነበር። ምኒልክም በድንኳን ይኖር ነበር። የመጀመሪያው ንጉሥም እስከሚያልፍና የኋለኞችም ነገስታትም እስከሚያልፉ ድረስ ሲሆንም እንደዚሁ ባለው ስርዓትም ነበረች። ክብሯንና ደጋጎች ክቡራንና ደጋጎች የሚሆኑ እስከ አብርሃና እስከ አጽባ የመንግስታቸው ዘመን ድረስ በጦርነትና በጠብ ጊዜ ትረዳቸውና ጠላቶቻቸውንም ታጠፋላቸው ነበር። ከዚህም በኋላ አምላክን የወለደች በሁለት ወገን ድንግል የምትሆን የንጽህና የቅድስና መቤታችን ቤተ ክርስቲያን በስሟ መልካም አድርገው ይሰሩ ዘንድ አሰቡ። እግዚአብሔር መሰዊያ ቤተ ክርስቲያን መስራትም ክፍላቸው ነውና፣ ነገስታትም ወደ እግዚአብሔር ሰው ወደ ተመረጠው ከሳቴ ብርሃን አቡነ ሰላማ ሂደው አባታችን ሰላማ ሆይ ለአንተ ሰላምታ ይገባሃል አሉት። እሱም መልሶ ጌታችሁ ሆይ የእግዚአብሔር ሰላምታ ከናንተ ጋር ይሁን። እናንተ የእግዚአብሔር ወዳዶችን በምን ምክንያት ወደዚህ መጣችሁ? አላቸው። እነሱም አምላክም በወለደች በሁለት ወገን ድንግል የምትሆን በቅድስት እመቤታችን ስም መልካም ቤተ ክርስቲያንን እንሰራ ዘንድም ዘንድ እንፈልጋለንና ስራችንን ባርክልን፣ ከፍቃዳችን ጋርም ያንተን ፍቃድ ይሁንልን። አንተ የሥጋችንና የነፍሳችን አባትም መምህር ነህ አሉት። የዓለም ሁሉ አባት የተመረጠ ከሳቴ ብርሃን ብፁዕና ቅዱስ አቡነ ሰላማምን በመንፈስ ቅዱስ ተደስቶ ፈገግ አለ። ፈጽሞ ደስታንም የሚያመጣ የቀና ሃይማኖታቸውና የታመነ ቃላቸውንም አንደበታቸው ምማማርና ያነጋገራቸው መምጣም ድንቅ ሆኖበታልና፣ እሱም መልሶ ጌቶች ሆይ ፍቃዳችሁ ከኔ ፍቃድ ጋር አንድ ሆኗል። ዛሬም የተባረካችሁ ሁኑ፣ እውቀትንም አግኙ። እግዚአብሔርም ተግባራችሁንና ፍቃዳችሁን ወዶ ይባርክላችሁ፣ ያሰባችሁትንም ይፈጽምላችሁ። የእግዚአብሔርም ጸላሎት ረድኤቱ በእናንተ ላይም ይረፍ አላቸው። ከእርሱም ይረፋላችሁ። የተቀበለው ቡራኬ የተቀበለው አርያ የኃጢአት ማስተሰሪያና ዘንድም ትሆን ዘንድም ቤተክርስቲያንን ፈጽሞ ሰሯት በወርቅና በእንቁ በከርቄዲንና ያክንት ሰንፔር ኦፕሮጊዮንም በሚባል ከፀሐይና ከጨረቃ ከዋክብት ይልቅም በሚያበራ እንቁ ሰሯት፣ ሸለሟት። የእግዚአብሔር ምድርንም በአበባዎችም ሰማይንም በከዋክብት እንደሸለማቸው እነሱም ቤተ ክርስቲያንን ሸለሟት። ከጌታችን ከፈጣሪያችን ከመድኃኒታችን ከኢየሱስ ክርስቶስ መካነ መቃብርም ከኢየሩሳሌም ብርት ብህርትም በሆነችም ደመና አፈር ጭነው የማምጥተው በዚያችን በቤተ ክርስቲያን ቦታ ነሰነሱ። በአራቱም አፍላጎችም ውሃ አጥበውም አጸዷት። እነሱም ወንዞችም ጊዮን፣ ኤፌሶን፣ ኤፍራጥስም ጤግሮስም ናቸው። ይህችም ቤተ ክርስቲያንም አራቱ ወንዞችም የሚያጠጧትም የገነትና የመንግስተ ሰማያት ምሳሌ ናት። ይህችም ቤተ ክርስቲያን በአራት ወገንም ከፈሏት። እሷም የጽርሐ አርያምና እና አርባቱ እንስሳ የሚሸከሙት የአምላካችን የአማኑኤል የመንበሩ ምሳሌ ናት። መቅደሱም በሶስት ወገንም በሆኑ የአብ፣ የወልድ፣ የመንፈስ ቅዱስ ምሳሌ የእንስሶቿንም አምስት ማደግ ማድረጋቸው የአምስቱ አዕማደ ምሥጢር ምሳሌ፣ ሰረገሎችም ሰባት መሆናቸው የሰባቱ ሰማይና የሰባቱ መልአክ ምሳሌ፣ አን ቁጇንም በኳክብትም ምሳሌ አደረጓቸው። ጠፈሯንም በሰማይ ጠፈር ምሳሌ ያደረጉ መለኪያዋንም በፀሐይና በጨረቃ በኳክብትም አስመስለው ሰሩ። መቅደስንም አምላክን መቅደስንም አምላክን የወለደች በሁለት ወገንም ድንግል የምትሆን በቅድስት መቤታችን ምሳሌ ሰሯት። ግንቧንም የመቤታችን የአንገቷ ምሳሌ ነዋ። የቅድሳትንም የመቤታችን የሰውነቶቿ ምሳሌ፣ እንቁዎቿና መዝጊያዎቿ የመቤታችን የማሕፀኗ የማኅተመ ድንግልናዋ ምሳሌ፣ መጋረጃዎቿ የመቤታችን የንጽህናዋና የቅድስናዋ ምሳሌ፣ በውስጧ ገብቶ የወጣ የወልደ እግዚአብሔር ምሳሌ ክፈፏም የዓለም ምሳሌ ነው። ቅጥሮቿም የመላእክት ምሳሌ ነው። አጾዶቿም የመንፈስ ቅዱስ ምሳሌ ነው። አብርሃና አጽባም ይህንን ሥርዓትም ፈጽመው በአንድነት ሳሉ፣ ብፁዕና ቅዱስ የተመረጠ ከሳቴ የብርሃንም ሰላማ ለእግዚአብሔር ለሕጉ ታቦትም ማደሪያ ትሆን ዘንድም የታነፀች የዚያችን ቤተ ክርስቲያን ውስጧንና ደጃፏንም አጾዶቿን መጦ ዞራትም። እሷም ቅድስት ጽዮን እናት አባታችን በመስቀል ምልክትም ቤተ ክርስቲያኗንም ባረካት ከፍ ከፍ ማደረጋት የዳዊት ልጅ የሰለሞን ልጅ ቀዳማዊው ምኒሊክ የተከላትም እንድንኳንም አውጥቶ ከፍ ከፍ ማደረጋት። እሷም የእግዚአብሔር የሕጉ ታቦት ጽዮንም አብርሃና ጽውሃ ወዳነፅዋትም ቤተክርስቲያን በመንፈስ ቅዱስም ገብታ ተገኘች። ከዚህም በኋላ ከሳቴ ብርሃን አቡነ ሰላማ እጅግ ከፍ ከፍ አደረጋት። በመንፈስ ቅዱስ የታነጸችም የእመቤታችን ቤተክርስቲያኗ ቤተ ክርስቲያኗ በእግዚአብሔር ፍቃድም ሆኗልና። እዚህም በኋላ ብፁዕ ቅዱስ የተመረጠ ከሳቴ ብርሃን አቡነ ሰላማ ከእግዚአብሔር ድንቅ ሥራ የተነሳ እጅግም አደነቀ። የተመረጡ ነገሥታትም አብርሃና አጽብሃምም ከዚህ ነገርም የተነሳ አይተውም አደነቁ። አስቀድሞምም በአዛጦን ሰዎችና በዳጎንም በአጵሎንም በአድራሚ ስም በአስራቢ ስም ላይም ኃይልንም ያደረገች እናታችን ጽዮን ናት። ዛሬም በነሱ ፊትም ታላቅ ኃይልንም ታምርንም አደረገች። ሳያነሰዋት ተነስታ እናታችን ጽዮን ከአብርሃ ድንኳን ወጣ ከክብር መንበሯ ጋርም ሳይሸከሟት እርሷንም በራሷ ተሸክማ በክብርና በምስጋና አብርሃና አጽብሃ ወደ አሰሯት ቤተ ክርስቲያን ገባች። ስለዚህ ሌዋውያንም መዝሙር ቃልና በአማረ መሐሌትም ፈጽመው አመሰገኗት። ህዙምም በደስታ አመሰገኗት። ከዚህ በኋላ ብፁዕና ቅዱስ የተመረጠ ከሳቴ ብርሃን አቡነ ሰላማ ከህዝቡና ከአዛቡ ከአይሁድም ክርስቲያንም ነን ከሚሉ መናፍቃንም ሰርቀው እንዳይወስዷትም አስጠበቃት። ኢያቄብና ሀና ልጃቸውም ማርያምንም በቤተ መቅደስም ይጠብቃት ዘንድም በዘካርያስ ዘንድም እንዳስጠበቋትና ለዘካርያስም እንደ ሰጡት ካህናትም የእያቄብና የሀና ልጅም ድንግል ማርያምን ልባቸው ከደነደነ ወራዙትም ይጠብቃት ዘንድም ለጠባቂዋ ለዮሴፍ እንደ ሰጡት እንደዚሁ ብፁዕና ቅዱስ ከሳቴ ብርሃን አቡነ ሰላማ እግዚአብሔር የሕጉ ታቦት ጽዮንም የብዙ ጥንቃቄ ያለ ነውርም አስጠበቃት። እናታችን ጽዮንንም ከእስራኤልም ከአይሁድም ሕዝብም ከሌሎችም ወገንም የሚቀርባት የለም። ከዕለታትም በአንዲት ቀንም ከሌዋውያን ካህናትም ወገንም አንድ ካህን በስውርም ተደብቆ የእግዚአብሔር የሕጉ ታቦት እናታችንን ጽዮንን ያያት ዘንድም በመጣ ጊዜ መላ ሰውነቱንም በእሳትም እንደተቃጠለ እሰልና እንደ ምድጃም ምናምድም አደረገችው። ብፁዕና ቅዱስም የተመረጠ ከሳቴ ብርሃን ሰላማም በጸሎቱ ቦታ ሳለ እግዚአብሔር የህጉ ታቦትም እናታችን ጽዮንን ያደረገችውን በመንፈስ ቅዱስ አውቆ ወደ እግዚአብሔርና አምላክን ወደ ወለደች በሁለትም ወገንም ድንግልም ወደ ሆነችም ወደ እመቤታችን ርህተ ልቦና ርህተ ልብ ሆይ በአንቺ ላይም በመደፋፈሩ ይህንም ባሪያችንም ምራሪ ይለትም እሱንም ስለፈጠረው ስለ ልጅሽም ፈውሽ ፈውሹ እያለ ጸልየ። ከዚህም በኋላ ጸሎትን ሰምታ የብፁና የቅዱስ የተመረጠ ከሳቴ ብርሃንን አቡነ ሰላማን የልቡን ርኅራያታ ጸሎትንም ተቀበለችው። እሱ ለሰውም ሩሮ ነው ሩኅሮ ነውና ለተመረጠ ከሳቴ ብርሃን አቡነ ሰላማ ወዳጄ ሰላማ ሆይ ጸሎትህና ልመናህንም ሰምቻለሁና አንደኛ በስጋውም ሁለተኛ በነፍሱ ያጠፋሁት ከሁለት ወገንም የጠፋ ይህን ጠፊ ሰው ሂደህም በእግዚአብሔር ኃይልና አምላክም በወለደች በመቤታችን ረራ ተነስ በለው አለችው። ከዚህም በኋላ ብፁዕና ቅዱስ የተመረጠ ከሳቴ ብርሃን አቡነ ሰላማ ከሰል ወደ ሆነውም ሰውም ሂዶ የቅድስት ጽዮን መጋረጃ መድፈርህ በድፍረትም የገለስ አንተ ጥፍ ሰው በእግዚአብሔር ኃይልና በእመቤታችን ረራይ ተነስ አለው። ያም ሰው ፈጥኖ ድኖ ያን ጊዜ ተነስቶ እንደ ቀድሞውም ደህና ሆነ። እሱም ዳግመኛ እንደዚህም እንዳታደርግም ኩነኔና ስቃይም መቅሰፈትምም እንዳያገኝህ አለው። ያም የዳነው ሰውም ወደ ቤቱ ሂዶ ይህንንም ያዩትም አደነቁ። ጸሎቱና በረከቱ ከህዝበ ክርስቲያን ጋር ይሁን ዛሬም ዘወትር ለዘላለሙ አሜን።